እንደ ዛሬ ተገርሜ ያላቅም ሰሞኑን እንደ ሰራውት ስራ ትልቅ ስራ ሰርቻለሁ ብዬ አላምንም። ባለፉት ብዙ ጊዜያቶች በኪሳራ ወድቄ ያውቃለውኝ። ብዙ አዳዲስ ነገሮችን ሞክሬ ያውቃለውኝ። እንደዚህኛው ግን አሁን እንደ ሰራውት ስራ በጣም ያስገረመኝ በራሴ የኮራውበት ሳይንስ፣ እውነት ሳይንስ በተግባር ይገለጣል እንደ የሚለው ከማንበብ በዘለለ መሬት ላይ አውርጄ ውጤት ያገኘውበት ነው። እና ዛሬ ይህን ቪዲዮ ሪከርድ ለማድረግ ምን ያክል ጉጉት እንደነበረኝ እንዴት አድርጌ ለአድማጮቼ እንዴት ላድርስ የሚለው በጣም ሳስብበት ነበር። እና ሰልጣኞቼ የተወሰነ ጭምጭምታ ሰጥቻችኋለሁ፣ ፍንጭ ሰጥቻችኋለሁ። ስለዚህ ጉዳይ ዛሬ የምነግራችሁ ጉዳይ ምርት ያቆሙ ዶሮዎች ነበሩኝና ወደ አስራ አምስት የሚጠጉ ምርት ያቆሙ ዶሮዎች ነበሩኝ። እነዚህ ዶሮዎችን ወደ ምርት ነው የመለስኳቸውና እጅግ በጣም እጅግ በጣም ያስደሰተኝና በቃ በትክክለኛው ሳይንስ የዶሮ እርባታ ሳይንስ ወይም ደግሞ ዘመናዊ ዶሮ እርባታ ተጠቅሜበት እዛ ጋ የተቀመጡ ነገሮችን ተጠቅሜበት ዶሮቹን ሙሉ በሙሉ በሚባል ደረጃ ወደ ምርት መልሻቸዋለውኝ። አሁን ላይ ዛሬ ላይ ይህም ቪዲዮ ሪከርድ ሳረግላችሁ ዶሮቼ ለተከታታይ አስራ አንድ እንቁላል አስራ ሁለት እንቁላል መጣል ጀምረዋል። እዛ ደረጃ ላይ ደርሰዋል። አስራ አምስት ናቸው እንግዲህ ቁጥራቸው በጣም አነስተኛ ነው። እነዚህን ዶሮዎች እንግዲህ የምታውቋቸው ካላችሁ ስልጠና የመጣችሁ ወደ መጸዳጃ ቤት መሄጃ ላይ ያሉ ዶሮዎች ናቸው። እነዚህ ዶሮዎች ውጭ ላይ ለብቻ የገንጠል ተደርገው የተቀመጡ ናቸው። የምመራመርባቸው ዶሮዎች የነበሩ ናቸው። ብዙዎቻችሁ አይታችኋቸዋል ብዬ አስባለኝ። እና ይሄ ነገር የተፈጠረው ምንድን ነው? ከዚህ በፊት እንግዲህ በጣም እንከባከባቸው ነበር። እነዚህ ዶሮዎች በቃ ከአይኔ ያለያቸውም ነበረ። ብዙ ነገሮችን ሞክሬባቸው ብዙ ውጤቶችን አገኝቼባቸዋለኝ። በቃ ለሙከራ ተብሎ የተቀመጡ ዶሮች ናቸው። እነዚህ 15 ይጠጋሉ ዶሮቹ። ከሃያ ምናምን ዶሮ በእንክብካቤ ጉለት ምክንያት አልፎ አልፎ ይሞቱ ነበረ ዶሮች። ከዚህ ውስጥ እንግዲህ በጣም ትልልቅ ዶሮች ናቸው እዚህ ውስጥ ያሉትና እነዚህ ዶሮች ምንም እንክብካቤ አልነበራቸው። እኛም በሥራ ቢዚ በመሆን እንዲሁ ችላ በማለት ለእነዚህ ዶሮች የሚሆን ጊዜ ጠፍቶ ሳይሆን ችላ በማለት ብላችሁ ያዙት እና ማንም ቼክ አድርጓቸው አያውቅም ነበረ። ምናልባት ዶሮዎቹ የማይበሉበት ጊዜ፣ የማይጠጡበት ጊዜ ይበዛ ነበረ። በቃ ስናስታውስ ብቻ ሰራተኞችም የሆነ መጸዳጃ ቤት ሲሄዱ ብቻ በዛ መንገድ ላይ ሲያልፉ ብቻ ምናልባት ቼክ የማድረግ ነገር አለ። በሽታ እየገባ ይወጣ ነበረ። ዶሮዎች ይሞታሉ። በቃ አንስተን እዛው ለውሻ እንሰጣለን። ስለዚህ በእንደዚህ አይነት አያያዝ የነበሩ ዶሮዎች ናቸው እነዚህ ዶሮዎች እና ከዛ አንድ ጊዜ ምን አይነት ሀሳብ መጣልኝ ለምን እነዚህን ዶሮዎች ወደ እንቁላል ምርት አልመልሳቸውም። እውነት ሳይንስ እውነት ሳይንስ እንደሚባለው እኛን ለማሳደግ ምርታማነትን ለማሳደግ ዶሮቻችንን ከበሽታ ለመጠበቅ እውነት ሳይንስ ዶሮችን ተረድቶ ከነበረ ለምን አልሞክርም ብዬ ተነሳኝ ማለት ነው። በቃ ከዛ ነው የሚጀምረው ማለት ነው። እንግዲህ ከዛ በኋላ በስቴፕ ነግራችኋለሁኝ ያደረግኳቸው ነገሮች የተወሰኑትን በቪዲዮም እየተመለከታችሁ ነው። ሊያደርጋቸው የምችላቸው ነገሮች ብዙ ነገሮችን ከብርሃን ከማስተካከል ከጉዝጓዝ መኖ አምርቼላችኋሉ። እጅግ በጣም ኳሊቲውን የጠበቀ መኖ እንግዲህ እኔ ኢትዮጵያ ውስጥም አለ ብዬ አላምንም፣ እውነት ለመናገር። እና ወደ 5500 ብር ገደማ ነው በኩንታል የፈጀብኝ። ኩንታል ሙሉ አልተጠቀምኩም በእርግጥ፣ ግን ሂሳቡ ሲወጣ ወይም ደግሞ በኪሎ ሂሳቡን ስረግራችሁ እስከ 55 ብር በኪሎ ነው ያስወጣኝ ማለት ነው። አሁን ገበያ ላይ ያለው የእንቁላል ጣይ መኖ 5000 ብር፣ 5100 ብር፣ 4950 ብር በዚህ ገደማ ነው። እኔ የሰራሁላቸው መኖ ግን 5500 ብር በኩንታል አስወጥቶኛል። እንግዲህ ሳይንስ የሳይንስን እስከ ጥግ ድረስ ሄዶ ለመመርመር ስለፈለግኩኝ ማለት ነው። አንደኛ ደረጃውን የጠበቀ መኖ እውነት ያረጁ ዶሮዎችን ከምርት ምርት ያቆሙ ዶሮዎችን ይመልሳል ወይ የሚለው የእኔ ጥያቄ ነበር። የሁላችሁም ጥያቄ ሊሆን ይችላል። ስለዚህ ሳይንስኛ እኛ ከምናወራው ዘመናዊ እርባታን ስሩ፣ ደረጃውን የጠበቀ መኖ አምርቱ ብለን እናወራለን። ለእኔም ለእናንተ ነግራችኋለሁ ወይ ሰራው ብዬ ነግሬያችሁ ሊሆን ይችላል። ነገር ግን አሁን ደግሞ በፊት ከምሰራው መኖ እኔ ራሱ አይቼ የማላቀው ምን አይነት ቴክስቸር ይኖረዋል ብዬ እንኳን ገምቼ የማላቀውን አይነት መኖ ለማምረት እችላለሁ ማለት ነው። ስለዚህ ለእነዚህ ዶሮዎች እንግዲህ በቪዲዮም እንደምትመለከቱት ይሄ በቃ በጣም ኳሊቲ ሆኖ የጠበቀ እኔ ራሱ አይቼ አላውቅም። እንዳልኳችሁ እንደዚህ አይነት መኖ ገጥሞኝ አያውቅም። የሰራሁት ምን ለእኔም አዲስ ነው፣ መኖ አምርቼላችኋለሁ። ሌላው የቫይታሚን ክትትል አደረግኩላቸው፣ ልዩ ጥበቃ አደረግኩላቸው። በቃ ከዚህ በፊት ያልነበረ እኔ ለምሳሌ ቄብ ዶሮዎች በብዙ ሺዎች አሉ ግቢ ውስጥ። ነገር ግን ለነዚኞቹ በቃ ለነዚህ አስራ አምስት ዶሮዎች የሳይንስን ጥግ ለማየት በጣም ብዙ ምርምር ያደረግኩበት ነበረ። እንግዲህ በሚቀጥለው በክፍል ሁለት ደግሞ ያጋጠሙ ችግሮች አሉ። አሁንም በእነዚህ በ15 ዶሮዎች ያልተስተካከሉ የምላቸው ነገሮች አሉ፤ ጠቅስላቸዋለሁ። የ84ተኛ ዙር ስልጠናችን እጅግ በአማረ መልኩ በተደነቀ መልኩ ሰልጣኞች የበዙበት ነበረ። ጠያቄዎች ነበሩ፣ ወጣቶች ነበሩ። ከጅማ የመጡ ይኖራሉ፣ ከጅማ የመጡ አሉ፣ ሁለት ሰዎች እንዲሁም ወንድና ሴት ከዚህ በፊት ሲከታተሉን የነበሩ ከአዳማ፣ ከአዲስ አበባ፣ ከወልቂጤ የመጡ ነበሩ። ርቀት ሳይገድባቸው እኛም ብለው የተግባር ልምምድ እንፈልገው እኛ ጋር ይመጡ አሉ። ምንድን ነው እነዚህ ሰዎች የሚያወሩትን ነገር ቼክ ለማድረግ ብለው የመጡ ሰዎች አሉ። 84ኛ ዙር እጅግ በሚያስደንቅ ሁኔታ ብዙ ለየት ለየት ያሉ ነገሮችን የፈጠርንባቸው ካስቀመጥናቸው አንድ ሰልጣኝ መመለስ አለበት ብለን ካስቀመጥናቸው ጥያቄዎች 24 ጥያቄዎች ውስጥ ሀያ ሁለቱን በመመለስ አንደኛ ደረጃን የያዘ ልጅ የስክሪፕቶ ተሸላሚ ሆኗል። የስክሪፕቶ ተሸላሚ ሆኗል። በጣም በቃ ሞራሉ እንዲነሳሳ የበለጠ እንዲያውቅ ስክሪፕቶ ሸልመነዋል። በሰልጣኞች ፊት እንግዲህ በቪዲዮ የምትመለከቱት ይሆናል። እሱንም የተለያዩ ሀሳቦች የተሰጡበት ነበረ። ዲቴል ነገሩን አቅርብላችኋለሁ። መኖ የተግባር ያየንበት ነበረ። እነዚህ እነዚህ ሁሉ በቃ በመኖ ውስጥ በስልጠናች ውስጥ የተካተ በጣም ደስ የሚል ነበረ። እውነት ለመናገር እኔ በጣም ደስ ብሎኛል። ሰልጣኞቻችን እዚያ 84ኛ ዙር ላይ የተሳተፋችሁ ሰልጣኞች እዚህ ይሄን ቪዲዮ እየተመለከታችሁ ካላችሁ እጅግ ተመችታችሁኝ ነበረ። እኔም እንደተመቻችሁ ተስፋ አደርጋለሁኝ። ምናልባት እኔ መመቸት ብቻ ሳይሆን ስልጠናውም እንደተመቻችሁ፣ እንደጠበቃችሁት፣ እንዳገኛችሁት ተስፋ አደርጋለሁኝ እና የሰጣችሁኝ ማስተያየት ያንን የሚያመለክት ነው። እጅግ እጅግ ክበሩልኝ። እጅግ አመሰግናለሁ ወጣቶች፣ እጅግ በጣም አመሰግናለሁ። በእድሜም ገፋ ያሉ ስራ ወዳድ ሰዎች ነበሩ። የእነሱንም አስተያየት ተቀብዬ ገንቢ ናቸው የሚባሉ ሀሳቦችን ተቀብያለሁ፣ አስተያየቶችን ተቀብያለሁ። በጣም የሚያስደስቱ ነበሩ። ሌላው የፓኬጅ ተጠቃሚዎች እንግዲህ በጣም እውነት ለመናገር እውነት ለመናገር እኔ ብታምኑም ባታምኑም እርግጠኛ ሆኜ የምነግራችሁ ነገር ቢሮችን አልቻለችም፣ ቢሮችን አልቻለችም፣ ሰው ማስተናገድ አልቻለችም። የመጣችሁ ሰዎች አይታችሁ ሊሆን ይችላል። እኔ እዛ አልተገኘውም። ለምሳሌ በእነዚህ በተከታታይ ሶስት ቀናት የመጡ ሰዎች ሰው እየጎረፈ ነበር ነው የሚባለው። ስለዚህ በጣም ላመሰግናችሁ ፈልጋለውኝ እውነት ነው ብላችሁ ጊዜያችሁን ገንዘባችሁን ሰውታችሁ ቢሮ ድረስ መታችሁ እኛን ቼክ ማድረጋችሁ ራሱ ለእኛ ትልቅ ነገር ነው። ከዚህ በተጨማሪ እንግዲህ ፓኬጆችን መጠቀም ለምትፈልጉ ለሁላችሁም ፓኬጅን የበለጠ እያረቀቅ ነው ነው እየመጣን ያለ ነው እና አሁን በቀጣይ ከ ከሀያ እስከ 25 ቀን ድረስ ባለው የሚወጡ ዶሮዎች አሉ። እነዚህ ዶሮዎች ረቀቅ ያለውን ፓኬጅ እንግዲህ ማንም ያላሟላቸውን ዶሮ አርቢው እንዳይቸገር ሁሉንም ግብአቶችን አካተን ወደ የእርባታው ደጃፍ ባያሉበት እያደረስን ነው የምንመጣው፣ በሚቀጥሉ ሳምንታት ማለት ነው። ብዙዎችን ትማሩበታላችሁ ብዬ አስባለሁኝ። ከዚህ በተጨማሪ የዶሮ ጭማሪ ዋጋ አድርገናል። እነዚህን ጭማሪዎችን የዋጋ ጭማሪዎችን ቁጥር መሰረት ያደረገ ነው። ደውላችሁ ማዘዝ ስትፈልጉ ኢንፎርሜሽኑ ታገኛላችሁ በ0954621324 የመኖ ጭማሪ አድርገናል። እቃ ላይ የተወሰነ ተመጣጣኝ ጭማሪ አድርገናል። በቅርቡ እንግዲህ ይከራያሉ ብዬ ያስቀመጥኳቸው ያሳየኋችሁ ቤቶች አሉ። እነዛ ቤቶች ከነዛ ቤቶች ውስጥ አንደኛው ቤት እንግዲህ ለአርቢ አስተላልፈን ሰጥተናል። ያም ደግሞ ውልን ጨርሰው እንግዲህ አሁን እኛ ተረክበን ደግሞ ስራችንን ልንጀምር ነው። ስንጀምር ቤቱ ምን እንዳለና ስንጨርስ እንዴት እንዳለ ደግሞ የማቋቋም ስራችን እንዴት እንደሆነ በዘመናዊ መልኩ እርባታውን አቋቁመን መረጃው ወደ እናንተ ማስተላለፍ ነው የሚሆነው ማለት ነው። ወደ መጣሁበት ሀሳብ ልመለስላችሁ እነዚህ ዶሮች እንግዲህ 15 ዶሮች ናቸው እንደጠቀስኩላችሁ፣ እነዚህን 15 የሚያክሉ ዶሮችን እንቁላል ማስጣል ነው ዋናው አላማ የነበረው። አቁመው ነበረ። ያ ማለት በአስር ቀን ውስጥ በሳምንት ውስጥ አንድ እንቁላል፣ እሱንም የጣሉትን እንቁላል መልሰው ይበሉት ነበረ። የሚገርማችሁ ነገር ወይ ተሰብሮ ነው የምናገኘው፣ ወይ በልተውት ነው የምናገኘው፣ ወይ አስኳል አልነበረው እንቁላል ቅርፊት ኤግሼሉ አልነበረው። ይቅርታ አስኳሉ ብቻ ነበር የሚታየው። ያን ደሞር ቶሎ ይበሉት ነበረ። ስለዚህ በጣም በቃ እንክብካቤ የጥረቱ ያ ማለት እንዳልኳችሁ በሚገኝበት ሰዓት ነበር ዶሮዎቹ ሲበሉ የነበረው። ፍርፋሪውን ላንሰጣቸው ነበር አስታውሳለሁኝ። ፍርፋሪ ምንድን ነው? የመኖ በምናመርትበት ሰዓት ይሄ ጥራጊ ማለት ነው፣ የመኖ ከሰራም በኋላ የሚቀረውን ጥራጊውን ከማሽን ተፈነጣጥሮ የሚወጣው በየቦታው የወደቀውን ከአቧራ ጋር ቀላቅለን እንሰጣቸው ነበር። ይሄን ያክል ነበር የማኔጅመንት ጉለት ነበረው ማለት ነው። አያያዛችን ደካማ የሚባል ተረስተው የነበሩ ዶሮዎች ናቸው ማለት ነው። አስራአምስቱን ዶሮዎች ወደ ምርት መመለስ ሂደት ላይ የመጀመሪያ ስራ ያደረኩት ነገር ጉዳይ ምንድን ነው? ዶሮቹ አምፖልም እራሱ አልነበራቸውም ነበር። አምፖል እራሱ አልነበራቸውም። ስለዚህ አምፖል እንዲገባላቸው አደረግኩኝ። ለተከታታይ አራት ሰዓት ያክል ከምሽቱ ማለት ነው ከምሽት አንድ ሰዓት እስከ ምሽት አራት ሰዓት ድረስ ባለው አምፖል አበራውላቸው ያ ማለት ይሄ ላይት ኢንቴንሲቲ የምንለው አለ፣ እንዲሁም ደግሞ ፖቶፔሬድ የምንለው አለ። ሁለቱንም ከግምት አስገብቼ ማለት ነው፣ የብርሃን መጠንና የብርሃን ርዝማኔ የምንለው በአማርኛ ማለት ነው። ስለዚህ እነዚህን ከግምት አስገብቼ በካሪያቸው አስገባውላቸው፣ ማብራት ገጠምኩላቸው። ሁለተኛው ጉዝጓዝ አደረግኩላቸው። ጉዝጓዝ አደረግኩላቸው፣ ጉዝጓዝ አልነበረው፣ ጣውላ ላይ ነበር የሚኖሩት የነበረው። እንደምትመለከቱት ሸራ አደረግኩትና ከስር ጉዝጓዙ ከስር እየሾለከ እንዳይወጣ ሻር አደረግኩና፣ በላው ላይ ደግሞ ጉዝጓዝ አደረኩበት። ከዚህ በመቀጠል ያደረግኩት እንግዲህ ዶሮዎቹ የብርሃን አጠቃቀማቸውን በቪዲዮ እንደምትመለከቱት ነው። የማታ የቀረጽኩት ነው። በቃ እንቅስቃሴያቸው ጥሩ ነበረ። ስለዚህ የእንቁላል ምርትን አንድ ያነቃቃልኝ ብርሃን መስጠቴ ነው። ሁለተኛ ነገር ጉዝጓዝ ካደረኩላቸው በኋላ ቀጥታ ወደ ምንድን ያመራሁት መኖ ወደ ማምረት ነው የመራውት የሄድኩት መኖ አመረትኩላችሁ። እንዳልኳችሁ ወደ 5500 ብር ገደማ የሚፈጅብኝን መኖ አመረትኩላቸው። እጅግ እጅግ በጣም የተደነኩበት የመኖ እያ ማለት እንቁላል መጣላቸውን ሳላቅ በፊት እራሱ እንዲህ አይነት መኖ መሰራት ይችላል፣ እንዲህ ብዬ የገረመኝ መኖ ማለት እሱንም አዘጋጀውላቸው። ያንን ካዘጋጀውላቸው በኋላ መገብኳቸው። ዶሮቼን በኪሏቸው አደረግኩና ሰጠዋቸው። ማታ ማታ በተወሰነ መልኩ አመጋገባቸውን ለማሻሻል በጣም ከፍተኛ ኳሊቲ የነበረው መኖ ስለሆነ አመጋገባቸው በጣም ዝቅተኛ ነበረ። ለምን ብዙ ጊዜ በፋይበር የበለጸጉ ምግቦች ናቸው አመጋገባቸውን በጣም የሚያሻሽሉት እና ደግሞ ጥቅም የሌላቸው ነገር ግን ደግሞ ዶሮዎቹ ከመብላት የማያርፉት ማለት ነው። ስለዚህ እረፍት የላቸውም። ዝም ብሎ ይበላሉ ዶሮዎች። በፋይበር በጣም የፋይበር መጠኑ የበዛበት መኖ ያ ነው። የገለባ ነክ ነገር ከበዛበት እንደማለት ነው። ስለዚህ እኔ ደግሞ ምንም አይነት ገለባ ነክ ነገር አልተጠቀምኩም እውነት ለመናገር ስለዚህ አመጋገባቸው ያዝ ያደረገብኝ ነበረን እሱም ደግሞ እያፈረፈርኩ ሰጠዋቸው ሌላው የቫይታሚን ህክምና ያደረግኩላቸው ቪታላይትን ተጠቀምኩኝ በተጨማሪ ደግሞ እዚህ ቪታላይት ውስጥ እንግዲህ በተለያዩ አሚኖ አሲዶች የሚገኙበት እንዲሁም ደግሞ ኤሌክትሮላይቶች የሚገኙ ናቸው እነዚህን ሰራሁኝ እነዚህን ለተከታታይ በሚጠጡት ውሃ ውስጥ አድርጌ ለአራት ቀን ያክል ሰጠዋቸው። ሌላው ልዩ ክትትል አደረግኩላቸው። ልዩ ክትትል ያደረግኩት ምንድነው? በቃ እንደ በፊቱ መኖ ሲያስፈልገን ምናምን ትዝ ሲለን ስናስታውስ ብቻ ሳይሆን የምንሰጠው አሁን በቋሚነት ሰዓቱን እየጠበቅኩኝ ሰራተኞች እንዲሰጡ አደረግኩኝ። የጎደላቸው ነገር እንዲሟላ አደረግኩኝ። በፊት ላይ ቢያለከልኩ ራሱ ዶሮቹ ውሃ አይሰጣቸውም ነበር በቃ ያንን አለክልከው ራሳቸው ደክሟቸው እስኪቀዘቀዙ ድረስ ባለው ማንም ውሃ ይሰጭ ካርጎ አይሰጣቸው ማለት ነው። አሁን ግን ገና መለክለክ ሳይጀምሩ በፊት ነው ያንን ነገር ማድረግላቸው የነበረው እና እኔ ነበርኩ መከታተላቸው የነበረው። ስለዚህ ሌሎቹን ዶሮዎች ትቼ አሁን እነዚህ ዶሮዎች ላይ እስቲ እውነት ሳይንስ ይሠራ ከሆነ እናያለን ብዬ የጀመርኩት ስራ ነው ማለት ነው። ስለዚህ ልዩ ክትትል አድረግኩላቸው፣ አመጋገባቸውን፣ አጠጣላቸውን እንቁላሉ እየተጣለ ያለው ለምሳሌ የጀመረው እንቁላሉ አስር እንቁላል በአንድ ጊዜ አልመጣ ሶስት እንቁላል ሁለት እንቁላል አንድ ማለት ጀምር። እቺ ነገር እየሰራች ነው ማለት ነው አልኩና እንደገና ማሻሻል ጀመርኩ። አሁኑ በመኖ ጥራት ማሻሻል እንዲሁም ደግሞ በአያያዜ ማሻሻል ስጀምር ደግሞ እንቁላሉ ወደ ስድስት ወደ ሰባት ከፍ እያለ መጣ በአንዳንድ ቀን ልዩነት ማለት በአንዳንድ ቀን ልዩነት እዚህ ጋ በጣም የሚገርማችሁ ነገር አንድ ነገር ልንገራችሁ እ ከዚህ በፊት እንግዲህ ስልጠናው ላይ በተደጋጋሚ በማስጠንቀቂያ የምናገረው ነገር እንደ ማሳሰቢያ አድርጌ ለሁሉም አርቢ የምናገረው ነገር ብርሃን ይጎዳችኋል። እኔም ከዚህ በፊት ጎርቶ የነበረ ብዙ ምርት ይቀንስብኛል ይሄ ነገር ግን እስቲ እነዚህ አስራ አምስት ዶሮዎች ላይ ማብራቱን ላጥፋውና ልሞክረው አልኩኝ። አጋጣሚ ያንን ሀሳብ ባመጣውበት ዕለት እኔ ሳላስበው ማብራት ጠፋ፣ ዝናብ ዘንቦ ነበርና ማብራት ጠፋ እና ማብራት ጠፍቶ አልቀረም። ያችን አስራ ስድስት ሰዓት ወይም ደግሞ የዚህ የፖቶ ፔሬዱን አርቲፊሻል ላይቱን አልሞላም ነበረ ተቆራረጠ። ያ ማለት ያገኙት ሰዓት አንድ ሰዓት ሁለት ሰዓት አይሞላም ከሰራተኞቹ እንዳገኘሁት መረጃ ማለት ግን እንደዛ ብለውኝ፣ በንጋታው ከ11 እንቁላል ወደ ዘጠኝ እንቁላል ወረደ። እንግዲህ ደግሞ ስ አሁን ብርሃኑ መጥቷል። በምን ያክል ጊዜ ይሻሻላል መልሶ ወደ 11 ይገባል የሚለውን ደግሞ ነግራችኋለኝ። እንግዲህ ፐርፌክት መቶ ፐርሰንት እስካሁን አልጣሉ። መቶ ፐርሰንት የሚባለው 15 እንቁላል ሳገኝ ነበረ አሁን ሰባት እንቁላል ገደማ ነው እየሰበሰብ እንቁላል ገደማ ነው እየሰበሰብኩ ያለሁት። እሱንም ደግሞ አሁን ማብራት በቀደም ተቆራርጧል፣ ወደ ዘጠኝ እንቁላል ወርደውብኛል። እንግዲህ ደግሞ በምን እንደምንጨምረው ደግሞ እየተከታተልኩኝ መረጃ ወደ እናንተ አድርሳለሁኝ ማለት ነው። ስለዚህ አሁን እዚህ በክፍል ሁለት ላይ በደንብ እኔ ለእናንተ ላደርስ የምፈልገው ነገር ምንድን ነው? አሁን እንቁላሉ ጭማሪ መጥቶልኛል። ዶሮዎቹ እንቁላል መጣል ጀምረዋል። እንቁላል መጣል ጀምረዋል ማለት ግን እየተጣለ ያለው እንቁላል የሚያረካ ነው አይደለም? አንደኛ ከመጠን በጣም ገዝፎብኛል። ለምን ኳሊቲውን በጣም ሰማይ ሰቀየዋለኝ። ስለዚህ ዶሮቹ የክብደት መጨመር እየታየባቸው ነው። ከዚህ በተጨማሪ ደግሞ እንቁላሉ በጣም ክብደት አለው እና አንዳንዶቹ እንቁላሎች ደም የለበሱ ናቸው። ደም የለበሱ እንቁላሎች ናቸው። ያም ደግሞ ይሄ ከዚህ ከመነካከስ ጋር ተያይዞ የተጎዳ ቬንት ወይም ፊንጢጣ የሚያመጣው አንድ ምልክት ነው። ሁለተኛ ነገር ደግሞ እነዚህ ዶሮዎች መነካከስ ባህሪ ስለሌለባቸው አንድና አንድ ሊሆን የሚችለው ነገር ምንድነው የማህፀን ቧንቧ ደም ስር መበጠስ ነው። ይሄ ነገር ካለ የሚጣለው እንቁላል በደም የተለወሰ ይሆናል ማለት ነው። ስለዚህ ይህን ነገር ማስተካከል አለብኝ። ለምን እንቁላሉ ግራሙን መቀነስ አለብኝ። ያን ደግሞ ማድርገው የመኖን የፕሮቲን መጠን ስቀንስ ነው። አንድ እንቁላል ጣይ 16 የክሩ ፕሮቲን ማግኘት የነበረባትን እኔ በ18.5 ፐርሰንት ነው የሰራሁላቸው ማለት ፌዝ ዋን ላይ ያሉ ዶሮዎች እንኳን መጠቀም የሌለባቸውን የፕሮቲን መጠን ማለት ነው ያ ነገር ግን እጅግ በጣም ምርታቸውን ሰማይ ሰቀለው ማለት ነው በአንድ ጊዜ ይህንን የምነግራችሁ የሶስት ቀንና የአራት ቀን ነው ስራው ሂደቱ ማለት ነው ሀብዬ ከጀመርኩበት ማስተካከል ከጀመርኩበት ቀን ጀምሮ ለውጥ መታየት የጀመረው በሶስት ቀና በአራት ቀን ነው ስለዚህ ፈጣን የሚባል ለውጥ አምጥቶልኛል ማለት ነው። ይህን ማድረግ ነገር ግን በዚህ መቀጠል የለበትም። አንድ የዶሮቹ ምርት ላይ ከገቡ በኋላ የተስተካከለ አይነት የመኖ አመጋገብ ሊኖራቸው ይገባል ማለት አለበለዚያ ዶሮቹ ላጣቸውን ማለት ነው። አብዶሚናል ፋት የምንለው አለ ወይም ደግሞ ብረስት አካባቢ ላይ የሚከማች ስብ አለ እሱ ማምጣት ይጀምራሉ። የዳሌ አጥንት በስም መሞላት ይጀምራል። ፐቢክ የምንለው አጥንት አለ እሱ የዳሌ አጥንት የምንለው ያ መጥበብ ይጀምራል፣ ወይም ደግሞ በስም መሞላት ይጀምራል። ያ ዶሮቻችሁን ክብደት መጨመር ጋር ተያይዞ የሚመጣ ነው። እንቁላል ምርት እንዳይጥሉ ያደርጋቸዋል ማለት ነው። ስለዚህ አሁን ስራዬ ምንድን ነው? አንደኛ የእንቁላል ቅርፊቱን በቪዲዮ ላይ አይታችሁት ከሆነ የእንቁላል ቅርፊቱን በቪዲዮ ላይ አይታችሁት ከሆነ ሼፕለስ ኤጎች ይበዛሉ። ቅርጻቸው የእንቁላል ቅርጽ የሌላቸው የተወሰነ ችግር ያለባቸው እንቁላሎች አሉ። ይህንን ማስተካከል አለብኝ አንደኛ። ሁለተኛ ነገር ደግሞ የእንቁላሉን ክብደት እንዳልኳችሁ መቀነስ አለብኝ። ሶስተኛ እነዚህ ደርቲ ኤጎች ይበዛሉ የቆሸሸ እንቁላል ይበዛል እና ውስጥ ላይ ከጉዝጓዝ አጠቃቀሜ ጋር ተያይዞ ከዶሮች ኩስ ከእንቁላል መጣያ አለመኖር ጋር ተያይዞ መስተካከል አለበት። ስለዚህ የማነሳቸውን እንቁላሎች እንዳለ ከኩስ ጋር የተለወሱ ናቸው። ስለዚህ እነዚህን ማስተካከል አለብኝ። ኔስት ማስገባት አለብኝ። ያንን ምን አይነት ኔስት ለእነዚህ ዶሮዎች አስገባለሁ የሚለውን ዲዛይኑንም ወደ እናንተ በክፍል ሁለት ማቀርብ ነው የሚሆነው ማለት ነው። ስለዚህ ከነዚህ አሁን ከቅርፊት አለመስተካከል ጋር ተያይዞ ሼፑን ካለመጠበቅ ጋር እንቁላሉን ክብደት ከመቀነስ ጋር እና የቆሸሹ እንቁላሎችን ከማስወገድ ጋር ተያይዞ። ከነዚህ በተጨማሪ እንቁላልን ደግሞ አስኳሉን ቢጫ ማድረግ ይቀረኛል። አሁን ላይ ኖርማል ቢጫ ነው። ነገር ግን ደግሞ በቃ ዲፕ ሰንሴት የምንለው በጣም የአማረ ብርቱካናማ አይነት ቅርጽ ማምጣት ይኖርብኛል። ያ አላማዬ ነው። ልክ ከሀበሻ እንቁላል የተሻለ ያ ማለት የሀበሻ እንቁላል ከአመጋገባቸው ጋር ነው ተያይዞ የሚባለው ነገር አለ የሀበሻ ዶሮዎች ፍሪሬንጅ ሲስተም ስለሚጠቀሙ ብዙ ጊዜ አዋዋላቸው ጋርደን ነው። ስለዚህ ከዛ ጋር ተያይዞ የዛንቶፓይ ንጥረ ነገር ያገኛሉ። ከዛ ጋር ተያይዞ እንግዲህ እንደ ፒግመንት ይጠቀሙበታል ቢጫ አስኳል እንዲሆን። እነዚህ ኮሜርሻሎቹን ደግሞ እኔ በምሰራው መኖ ቢጫ አስኳል ዲፕሰንሴት ቢጫ አይደለም፣ ቢጫ አሁንም መጥቷል። ነገር ግን ዲፕሰንሴት እንዲኖር እንዲሆን አድርጌ መስራት አለብኝ ማለት ነው። ይሄን ነገር ደግሞ ያለውን ፕሮግረስ እየተከታተልኩኝ ወደ እናንተ ማቀርብ ነው የሚሆነው። ምናልባት በጣም የኮራውበት በጣም የኮራውበት ስራ ነው ብዬ ነው ማምነው፣ እንደ በግል ማለት ነው፣ እንደኔ ነው ያሰብኩት። ብዙዎቻችሁ ብዙ ነገር ሞክራችሁ ሊሆን ይችላል። ነገር ግን እንደኔ እነዚህን የሞቱ የሚባሉ ዶሮዎችን፣ የወደቁ የሚባሉ ዶሮዎችን፣ በቃ ጥቅም የሌላቸውን ዶሮዎች እንደገና አስነስቶ ወደ ኖርማል ኦን ትራክ ፕሮዳክሽን መመለሴ በጣም ለእኔ በጣም የተሻለ ነው እና ለእናንተ ደግሞ ይህንን ማቅረቤ ምንድ ነው እንዲ ማድረግ ይቻላል እኔ አድርጌ ያለው እናንተም ሞክሩት ለማለት ያክል ነው እና በጣም የተሻለ ስራን ደግሞ ከዚህ በኋላ ምሰራ ነው የሚመስለኝ በጣም ጥሩ ሞራል ስለሰጠኝ ማለት ነው እንቁላልን ቢጫ አድርጌ በቪዲዮ ነው የማሳያችሁ እዛው ሰብሬ ከዶሮ ቤት አውጥቼ አውጥቼ እዛው ሰብሬ አስኳሉን አሳያችኋለሁ ማለት ነው ስለዚህ እነዚህ መረጃዎች ወደ እናንተ ላድረስ ብዬ ነው ዛሬ የመጣውትኝ ሰማንያ አራተኛ ዙር ስልጠናችን እንግዲህ በሚገባ በሚገባ በጥሩ ሁኔታ በጣም ደስተኛ ሆነው ሰልጣኞቻችን ከሩቅ መጥተው፣ አስቡት፣ ከጅማ የመጣ ሰው የጠበቀውን ያክል ነገር ባያገኝ ምን ያክል ምን አይነት ስሜት ሊሰማው እንደሚችል ታውቃላችሁ። በጣም ከጅማ አይደለም ከአዲስ አበባ ብትመጡ ከዚህ ከቢሾፍቱ ብትመጡ እኮ ይደብራችኋል አይደለም? ጊዜ ማጥፋታችሁ፣ ገንዘብ ማውጣታችሁ አስባችሁ የመጣችሁትን ነገር አለማግኘታችሁ ሊከፋችሁ ይችላል። እጅግ በጣም ደስተኞች እንደነበሩ ከፊታቸው ያስታውቃል። በጣም አክቲቪቲያቸው በጣም ደስ ይል ነበረ፣ የሚያነቃቃ ነበረ፣ በጣም የሚያነቃቃ ውስጤ ላይ ያለውን ውስጤ ላይ ያለውን ልምድ ሙሉ በሙሉ ሙጥጥ አድርጌ አካፍያቸዋለሁ እና ከዛም ደግሞ በጣም ያቀረብኩላቸውን ጥያቄ መመለሳቸው እንግዲህ የደፈነ ባይኖርም ወደፊት የሚመጡ ሰልጣኞች እንግዲህ የሚደፍኑ ከሆነ የሚሰጣቸውን ጥያቄ ሙሉ በሙሉ ጥያቄውን መልሰው ከሆነ ወደ እናንተ አቀርባለሁ። አሁን ባለው ግን ከ24 ጥያቄ ሀያ ሁለቱን በመልመለስ አንድ ልጅ የስክሪፕቶ ተሸላሚ እንደሆነ ነግሬያቸዋለሁኝ። ስክሪፕቶ የምንሸልምበት ምክንያት ትልቅ ነገር ሆኖ ሳይሆን በቃ ሞራል ነው። እዛ ሁሉ ሰልጣኞች ውስጥ ለምሳሌ ወደ 17 18 የሚሆኑ ሰልጣኞች ናቸው የመጡት በዚህ ዙር። 17 ሰልጣኝ መካከል ተመርጦ መሸለም ለእኔ በጣም ደስ ይለኛል። ለተሸላሚው ባላቅም ተሸላሚው እየሰማ ከሆነ ደግሞ እንኳን ደስ አለ ማለት ፈልጋለኝ። ፓኬጅ የምትፈልጉ ካላችሁ ሙሉ ግብአቱን ለዶሮ እርባታ ያስፈልጋል የሚባሉ ግብአቶችን በጣም ተራ ከምንለው ቱታና ቦቲ እስከ ክትባት፣ ቫይታሚን፣ መመገቢያ፣ መጠጫዎችን፣ መድኃኒቶችን፣ ኬሚካሎችን፣ ሰራተኛን ጨምሮ እነዚህ ሁሉንም ወደ 11 12 የሚጠጉ ግብአቶችን ወደ እናንተ የምናደርስን የሚሆነው የፓኬጅ ተጠቃሚ ከሆናችሁ እድለኞች ናችሁ። አትለፉም፣ አትከስሩም። ሁሉንም ግብአት በተመሳሳይ ሁኔታ በአንድ አይነት ትራንስፖርት በነፃ ትራንስፖርት ከዶሮዎች ጋር እናንተ ጋር እናቀርባለን። የመኖ ጭማሪ አድርገናል። የዶሮ ዋጋ ጭማሪ አድርገናል። እቃ ላይ ጭማሪ አድርገናል። በቅርቡ ደግሞ የማቋቋም ስራ የተረከብነው አንድ እርባታ አለ። እሱን ደግሞ እንዴት እንደምናቋቁም ወደ እናንተ የማደርስ ነው የሚሆነው። ስለተከታተላችሁኝ እጅጉን አመሰግናለሁ። በቀጣይ እስክንገናኝ ሰላም።